ሰላም ጠና አስጥልኝ፣ አደራ ላለሁ ስፔሻሊ ደግሞ ለመከላከያ ሰራዊቱ ወታደሩ ይህንን መልእክት ቢያዳምጠው ብዙ ያተርፍበታል ብዬ አምናለሁ። እንደ አገርም የሚጠቅመን መልእክት ስለሆነ ሼር በማድረግ የሁላችሁንም ተሳትፎ፣ በዚህ አጋጣሚ መልእክቴን ከማስተላለፍ በፊት መጠየቅ እፈልጋለሁ። በመጀመሪያ ደረጃ ከትናንትና በስቲያ አንድ ውይይት ሳደርግ አንድ የኦህዴድ ካድሬ ከኔ ጋር ምን ብሎ ነው የተነጋገረው? ማንም ከኛ ውጪ ወደ ስልጣን እንዲመጣም በስልጣንም እንዲቀጥል አንፈልግም አለ። እኔ ደግሞ ያነሳሁለት ጥያቄ እንደ ኢትዮጵያ እንደ እሱ አይባልም። ኢትዮጵያ ዛሬ ምንም ነገር ሆነ ቢባል በብዙ ነገር ከብዙ ብሄር ብሄረሰቦች ለምሳሌ መከላከያ ውስጥ ተሳትፈው ብዙ ነገር እየሰሩ አሉ ነው ያልኩት። ያለኝ ነገር ሁሉም ተሳትፎ ሊያደርግ ይችላል፣ ወደ ስልጣን ሊመጣ አይችልም። እስፔሻሊ ደግሞ እንደምታውቁት ዛሬ በመከላከያ ውስጥ አብዛኛው የደቡብ ልጆች ናቸው። በዚህ በደቡብ ልጆች ላይ ሁለት ነገር ማስተላለፍ ፈልጋለሁ። አንድ ወላጆች አላችሁ አይደል? ወላጆች ምሁራኖች አክቲቪስቶች አክቲቪስት ብዙ የደቡብ አክቲቪስት ብዙ አላቅም ምሁራኖች ይኖራሉ። በአጠቃላይ ግን በሃይማኖትም ተቋም ውስጥ ያላችሁ፣ በሌላም ዘርፍ የተሰማራችሁ ደቡብ አካባቢ ያሉ ወጣቶች አብዛኛዎቹ መከላከያ ውስጥ መከራ የሚበሉት በትግራይ ጦርነት ጊዜ አስታውሳለሁ እኔ ብዙ ቪዲዮዎች አይቻሉ ብዙ የደቡብ ወጣቶች ሞተዋል፣ አልቀዋል፣ አልቀዋል። አሁንም አማራ ክልል በቅርብ ጊዜ የተማረኩት ብቻ ሳይሆን አማራ ክልል እየገቡ የሚሞቱት አብዛኛዎቹ የደቡብ ወጣቶች ናቸው። እኔ አንዳንዴ ጥያቄ ደቡብ አካባቢ ያላችሁ ምሁራን፣ የእናንተ እዛ ያለው ወጣት ጄኔቲካሊ ሞዲፋይድ እየተደረገ ልክ በሰው የሚመረት ነው ወይንስ ልክ እንደ ኤአይ? ማለት የሰው ህይወት እኮ ነው ያለው። በእግዚአብሔር መልክና አምሳል ነው የተፈጠረው። ወጣቶቻችን የነገ ትውልድ ተረካቢ መሞት የለባችሁም በማያገባችሁ ስፔሻሊ በእርስ በእርስ ጦርነት የአብይን ወንበርና ስልጣን ለማስቀጠል የእኛ ልጆች መሞት የለባቸውም ብላችሁ የደቡብ ምሁራኖች ወጥታችሁ ለህዝባችሁ ለምን አታሰለጥኑትም፣ አታስተምሩትም? እናቶች፣ አባቶች፣ የሃይማኖት ተቋም በማያገባው በማይመለከተው ኦህዴድ ስልጣኑ የኔ ነው የምትሞቱት እናንተ ነው ብሎ ሲያሰማራችሁ፣ ኖ አንሞትም። እንዴ እየተጫወተባችሁ እኮ ነው ያለው። ልክ ሰው ያመረተው ወይ ሰው የሰራው ሮቦት ነው የምትመስሉት። ሄዳችሁም ስለ እናንተ ማንም ደንታ የለውም። በቅርብ ጊዜ ከትናንት በስቲያ አንዱ የኦህዴድ ካድሬ ምንድን ያለኝ አዊ ይሞታሉ ነው ያለኝ። ወደ ስልጣን ስሽ የደቡብ ሰው ወደ ስልጣን እንምጣ ቢልስ ትንሽ ብሔር ናቸው አናመጣቸውም ነው ያለኝ። ምን በወጣቸው በማይመለከታቸው በማያውቁት ለዛውም ምስጋና ክብር በለሌለው ነገር አንዴ ትግራይ፣ አንዴ አማራ ክልል፣ አንዴ ወለጋ እየሄዱ የሚሞቱበት ኖ በሉ፣ በሉ። አንደኛ ወታደሩ ኖ በል፣ ምሁራኑ አስተምሯቸው፣ ቤተሰብ ንገሯቸው፣ የሃይማኖት ተቋማት ምከሯቸው። እኔ የደቡብ ወጣት በጣም ነው የሚያሳዝነኝ፣ ሚንገላታው፣ ሚቆስለው፣ ሚደማው ነገር ግን ማንም የማያመሰግነው ወደ ስልጣን እንኳን ለመምጣት እንኳን ቢያስብ ቦታ የማይሰጠው ወጣት ነው። እባካችሁ ዝማት በሉ ምሁራኖች፣ ቤተሰቦች፣ የሃይማኖት ተቋም፣ በአጠቃላይ በደቡብ አካባቢ ያላችሁ አዋቂዎች፣ መምህራን ምከሩ። ወጣቶቻችሁ ትውልድ እያጣችሁ ነው። ሌላው መከላከያው ሰራዊት ነው። መከላከያው ሰራዊት እንደምታውቁት እንግዲህ የአብይ አህመድ የብልጽግና ስብስብ አይዶኖ መልእክቱ ካልደረሳችሁ ወታደሮች በየትኛውም ቤትኛውም የመኮንን ማዕረግ በጀነራል በኮነርነት በሻለቃነት በተራ ወታደርነት ሁሉ ያላችሁ እናንተ ኢትዮጵያን ለማዳንና ለመታደግ ከፈለጋችሁ አንደኛ መፈንቅለ መንግስት ማድረግ አለባችሁ። ይሄንን ስርአት ማስወገድና በሽግግር መንግስት ከዚህ ከሲቪክ ወይንም ከሲቪል ሶሳይቲው የተወጣጣ አመራር ወደ ስልጣን እንዲመጣ ለመርዳት የእናንተ አስተዋጽኦ ከፍተኛ ኢትዮጵያ እየወደመች እየተበተነች እየቆረቆዘች እንዲህ ባለችበት ሁኔታ እንድትቀጥል ፍላጎታቸው አይመስለኝም። አትሊስት በታሪክ አትሊስት ለታሪክ የሚቆይ ስራ መስራት መቻል አለባቸው። አሁን ስርአቱ ላይ ያሉት ሰዎች ዓለም አቀፍ ሪፖርቶች ይሁ የአገር ውስጥ ነባራዊ እውነታውን ይሁ ኢኮኖሚያችን እየሞተ እየወደቀ ዲፕሎማሲያችን እየሞተ እየወደቀ ፖለቲካው እየሞተ እየወደቀ በአት ተቃላይ የውጭ ዲፕሎማሲው እየሞተ እየወደቀ ያለበት ሁኔታ ነው፣ ሁላችሁም ታቁታላችሁ። እውነታው አገሩን ለመምራት አቅሙም የላቸው፣ ብቃቱም የላቸው፣ ዝግጅቱም የላቸው። ከድጡ ወደ ማጡ እየወሰዷት ነው ያሉት። እኔ የፌደራል ፖሊስ ፖሊስ የጸጥታ አካላት መከላከያ በትልልቅ ማዕረግ ያላችሁ እነዚህ የስርዓቱን ሰዎች አስወግዳችሁ የሽግግር መንግስት አቋቁማችሁ ምርጫ ተካሂዶ ከሲቪል ሶሳይቲው አመራር ካልመጣ በአዋቂዎች ይህ ሀገር ካልተመራ 135 ሚሊየን ይዘን ልንወድቅ ነው። እንደ አገር ልንበታተን ነው። ህጻናት፣ እናቶች፣ ህዝብ ሊሰቃይ። ስለዚህ ሰላማዊ የሽግግር ሂደት እንዲኖር ካስፈለገ መከላከያ ሰራዊት ለኢትዮጵያ ህዝብ ውለታ ዋሉ፣ ስርዓቱን በማስወገድ መፈንቀለ መንግስት በማካሄድ ይሄንን የስርዓቱን ስብስብ ጠርጉ። እነሱ ብቻ ነው የሚበሉት። ወታደሩ ደሞዝህ ስንት ነው? ምትሰቃየው አንተ፣ ምትቆስለው አንተ፣ ምትደማው አንተ። ኢቭን በስነ ስርዓት እንኳን ስትሞት ለቤተሰብህ የሚያረዳ በሞት ክበት በስነ ስርዓት እንኳን የሚቀብርህ የለም፣ በርስ በርስ ጦርነት። ኢትዮጵያ ከዚህ በላይ እንደዚህ ተደፍራ ታውቃለች? ልንገራችሁ ውስጥ በኃይለ ማርያም በመለስ ዜናዊ በመንግስቱ በኃይለ ሥላሴ እያለን ብንሄድ ኢትዮጵያ በዚህ መጠን ጠላቶቿ ወረዋት አዋርደዋት ያውቃሉ። በጋምቤላ በኩል የሳውት ሱዳን ሁለት መቶ ኪሎ ሜትር ገብቷል። ይዘርፋል፣ የፈለገውን ያረጋል፣ ወርቅ ያወጣል፣ ምን ያርጋል። ማንም የሚናገረው የለም። በአልፋሽ ጋር ሱዳን እስከ ስልሳ ሰባ ኪሎ ሜትር ገብቷል። ማንም የሚናገረው የለም። ሻዕቢያ ገብቷል በትግራይ። ማንም የሚናገረው የለም። ጅቡቲ ድሮን ልከ አፋር ደብደባ ትሄዳለች። ማንም ኢትዮጵያ እንደዚህ ተዋርዳ ተደፍራ ታውቃለች? ባለፉት የነገስታት የመንግስታት አመት ኖ አሁን ተዋርዳለች ኢትዮጵያ። ኢኮኖሚዋ በሉ፣ ዲፕሎማሲዋ በሉ፣ ሚሊታሪዋ በሉ፣ ሁሉ ነገሯ ዘግቷል። መከላከያ ሰራዊት ወታደሮች፣ እያንዳንዳችሁ የዚህ የጸጥታ አስከባሪ አካላት ኢትዮጵያን ለመታደግ ለዚህ ህዝብ ውለታ መዋል ከፈለጋችሁ ይህንን ስርዓት በማስወገድ መፈንቅለ መንግስት በማካሄድ ትልቁን ሚና እንድትጫወቱ በዚህ አጋጣሚ ጥሬን አስተላልፋል። እያንዳንዱ ሰው ይህንን መልእክት ሼር ማድረግ አለበት። መከላከያው፣ ፖሊሱ፣ የጸጥታ አካል፣ ጀነራል፣ ኮሎኔል፣ ሻለቃው ሁሉም መስማት መቻል አለበት። ኢትዮጵያን የምትታደጉት አገሪቷን አስደፍረው ኢኮኖሚዋን በታት ነው። ዛሬ ኢትዮጵያ ውስጥ ሰው በቀን አንዴ መብላት ብርቅ የሆነበት። አሜሪካ በቅርብ ጊዜ ሰሞኑን ያወጣችው ሪፖርት እዩት፣ ስለ ኢንቨስትመንት ያሸማቅቃል፣ ያሳዝናል። ኢትዮጵያ ወዴት እየሄደች ነው? ስለዚህ ይህንን ለመሸፋፈን አውቆ ወደ ባመጣለሁ የሚል ግርግር ነው። አቴንሽኑን ለማዞር ጥያቄ እንዳታነሱ እ ስርዓቱን እንዳትጠይቁት ነው። አጀንዳ ነው የሚሰጠን ያለው አገር እየፈረሰ እየተበታተነ አጀንዳ ይሰጠናል። ኦ ወደብ አመጣለሁ፣ ኦ ውጊያ ውስጥ ይገባል። እኛ በዚህ ወሬ ስትጠመድ እነሱ ስልጣናቸውን ለማርዘም ስለዚህ መከላከያ ውለታው አሉ፣ ስርዓቱን በማስወገድ መፈንቅለ መንግስት በማካሄድ ይህንን መልእክት ስትሰሙ ሁሉም ወታደር ሼር አድርገው፣ ፖሊሱ እያንዳንዱ ሼር አድርጉት። ብልጽግና የሚባል ስርዓት ካልተወገደ ኢትዮጵያ ከድጡ ወደ ማጡ ወደ መበታተን ወደ መፈራረስ ነው የምትደርሰው። አቅሙም የላቸው። የመምራት አቅምም የላቸው። የመጣችበትን ሂደት እዩት። አብይ በኢቲቪ የሚናገረውን ፕሮፓጋንዳ ተውና አለም አቀፍ አገራት የሚያወጡ ሪፖርት እዩት። ስለ ኢኮኖሚ በአጠቃላይ ስለ ኢትዮጵያ ሁኔታ አዳምጡ። ጊዜው ከመርፈዱ በፊት መከላከያ ለኢትዮጵያ ህዝብ ውለታ ዋሉ። ስርአቱን በማ ከማንም ጋር ትዋጉ። መጀመሪያ ስርአቱን ለውጡ። ለኢትዮጵያ የሚያስብ ለኢትዮጵያ የሚበቃ ስርዓት ይምጣና ከዛ በኋላ ሌላው ነገር ቀላል ይሆናል። መከላከያ ይህንን መልእክት እየሰማ ለየወታደሩ፣ ለየሻለቃ፣ ለየኮረኔሉ አድረሱ። እያንዳንዱ የሚሰማ ይህንን መልእክትም ማድረስ መቻል አለበት። መፈንቅለ በመንግስት በማካሄድ ስርዓቱን ለውጡ።